በኢትዮጵያ እየታዩ ያሉ ለውጦች የመደመር እሳቤና የወጣቶች ተሳትፎ ውጤት ናቸው ሲሉ ፕሬዚደንት ታዬ አጽቀሥላሴ ተናገሩ። የወጣቶች አቅም ለበለጸገች አፍሪካ በሚል መሪ ሀሳብ የፓን አፍሪካ የወጣቶች አመራር ጉባኤ እየተካሄደ ይገኛል። ቤተልሔም ሰለሞን ዝርዝር አላት። በሴቶችና ማህበራዊ ጉዳይ ሚኒስቴር አዘጋጅነት በኢትዮጵያ ለመጀመሪያ ጊዜ መካሄድ የጀመረው የፓን አፍሪካ ወጣት አመራሮች ጉባኤ 2025 ከአህጉሪቱ የተውጣጡ ወጣት አመራሮች፣ ሚኒስትሮች፣ የዲፕሎማት ማህበረሰብ አባላትን ጨምሮ በርካቶች ተሳትፈውበታል። የሴቶችና ማህበራዊ ጉዳይ ሚኒስቴር ሚኒስትር ዶክተር ኤርጎጌ ተስፋዬ በአፍሪካ እምቅ የሆነውን የወጣቶች አቅም ተጠቅሞ የምንፈልጋትን አህጉር ለመፍጠር ወጣት አመራሮችን ማብቃት ላይ መስራት አለብን ብለዋል። የአፍሪካ መጻኢና አሁናዊ የለውጥ መሪዎች ወጣቶች መሆናቸውን ማመንና መቀበል እናም ተረድቶ ማገዝ ግድ ነው። የወጣቶችን ድምፅ ራይና ችሎታ ለአፍሪካ ብልጽግናና ቀጣይነት ላለው ለውጥ መጠቀምም ቁልፍ ተግባር ነው። ነገር ግን የስራ አጥነት፣ የአየር ንብረት ለውጥ፣ ፖለቲካ አለመረጋጋት፣ ድህነትና የትምህርት እድሎች ማነስ እስካሁን በተገቢ ሁኔታ አፍሪካ ከወጣቶቿ እንዳትጠቀም ወጣቶችን በሚገባቸው አስተዋጽኦ እንዳያበረክቱ አድርጓቸዋል። የአፍሪካ ወደፊት የሆኑት ወጣቶች ችግሮች ሳይበግሯቸው የነጋቸውን ቀያሾች ገንቢዎች እንዲሆኑ እድል መስጠት ያስፈልጋል። ለዚህም ዛሬ ምንም ሳይበግረን በፓና አፍሪካ አስተሳሰብ በጋራ ክንድ በአንድ ጥላ ልንሰራ ይገባል። ወጣቶች የስራው አንድ አካል ሳይሆኑ ወሳኝ መሆናቸውን በማወቅ ለሰላም፣ ለልማት፣ ለኢኮኖሚ ውህደት በተባበረ ክንድ መስራት ይገባናል። የፌዴራል ፕሬዚዳንት ታዬ አጽቀሥላሴ ጉባኤው በአፍሪካ ወጣት መሪዎችን ለማፍራት ለምናደርገው ጥረት ወሳኝ ነው ብለዋል። የአፍሪካ ወጣቶች በብዙ ውጣ ውረድ ውስጥ ቢያልፉም አቅማቸውን ተጠቅመው አህጉሪቱን ለመቀየር እየሰሩ ነውም ብለዋል። እንደ ሀገር ለመጣው ብሔራዊ እድገትም በመደመር እሳቤ ውስጥ የወጣቶች ተሳትፎ ትልቅ አስተዋጽኦ እንደነበረው አንስተዋል። የመደመር ፍልስፍና አጽንዖት የሚያደርገው ሀገራዊ እድገት ነው። መደመር የሚገልጸው የአፍሪካን ልማትና እድገት በአፍሪካዊ ቃላት ነው። እንዲሁም የኡጃማን ፍልስፍና በአጽንኦት በማኅበራዊ አንድነትና የጋራ እሴቶች ላይ ነው። የመደመር እሳቤ የሁሉም የአፍሪካ ሀገራት ልማትና ሰላምን ለማረጋገጥ ወሳኝ ነው። የአፍሪካ አባቶች ለነፃነትና እኩልነት የከፈሉት ዋጋ በጥበብና በእውነት ላይ የተመሰረተ ልማትና ሰላምን በማምጣት ሊደግመው ይገባል እንድድ ለመደመር ጀኔሬሽን የፓን አፍሪካ ወጣቶች ህብረት ፕሬዝዳንት ሙሙኒ ዲያላ የኢትዮጵያ መንግስት ለወጣት አመራሮችና ለተጠቃሚነታቸው እየሰራ ያለውን ስራ አርንቀው ለአፍሪካ አንድነትና ለወጣቶች ትብብር ላሳየው ቁርጠኝነትም ምስጋና አቅርበዋል። ጉባኤው ለሶስት ተከታታይ ቀናት በተለያዩ መርሃ ግብሮች እንደሚቀጥልም ተገልጿል።